ልጅ እሷ ሳትኖር እነሱ እንዲኖሩላት ዋጋ ከፍላለች። የብዙዎቻችን እናቶች ማለት ነው እንግዲህ። በሱመያና በሰኢድ መካከል የተፈጠረውን ሁላችሁም ታውቃላችሁ። አዩ የምትባል ተንከሲስ ባለትዳር መሆኑን እያወቀች፣ ልጅ መኖሩን እያወቀች ዛሬ ላይ እዚህ እንዲደርሱ አድርጋለች ማለት ነው። አሁን ላይ ሁላችሁም እንደምታውቁት በባህር መንገድ እጅግ በጣም አስከፊና እጅግ አሳዛኝ ድርጊቶችን እያየን የሰው ሕይወት እየጠፋ በባህር የመጣችሁ ሰዎችም አይታችኋል። በዜናም በተለያየ ሚዲያም በቪዲዮ እያየን አይታችኋል ማለት ነው። እንኳን ገና ሁለት ዓመት ሶስት ዓመት ላልሞላቸው ህፃን ልጆች ይቅርና ለትልልቅ ሰው እንኳን ለወጣቶች እንኳን በጣም አስቸጋሪ ነው። እንግዲህ ሁሉንም ነገር በሚዲያ እንዳያችሁት ነው። ሱመያ የመጨረሻ ውሳኔ ወስናለች። እጅግ በጣም የሚያሳዝን ነገር ነው እና እኔ ይሄንን ውሳኔዋን አልደግፈው። ምክንያቱም እንደ ማንኛውም እናት ለልጆቿ ዋጋ መክፈል አለባት። እሷ ላይ ዛሬ መኖር የምትችለው ለልጆቿ ብቻ ነው። ልጆቿ 18 ዓመት ቢሆናቸው ምናምን የራሳቸው ጉዳይ ራሳቸውን ማውጣት ይችላሉ ብላ ልትተዋቸው ትችላለች። አሁን ግን እድሜያቸው ምንም ነገር ማድረግ የማይችሉ ህፃናቶች ናቸው እና ይህንን ነገር ደግሞ አይኗ እያየ በህገወጥ መንገድ ወደ ሀገር ለመግባት ወይንም ደግሞ ወደ ሌላ ዱባይ፣ ኦማን ምናምን ለመሄድ አስባለች። ሱመያ የወሰነችው ውሳኔ እጅግ በጣም ስህተት ከእናት የማይጠበቅ ነው። አንደኛ ነገር በባህር ነው ወደ ኢትዮጵያ ወይም ወደ ሌላ ሀገር ልትሄድ ያለችው። ይች ልጅ ራሷን ችላ ብቻዋን አይደለችም። ብቻዋን ብትሆን እኮ ከሰኤድም ከማንም መደበቅ መሸሽ ትችላለች። እነዚህን ሁለት ህፃናቶች ይዛ ግን የማይሆን ነገር እያደረገች ነው። እንደኔ ሱመያ፣ አላህ ላይ ቀድር የሆነ ነገር ቢፈጠር ዘላለምሽን የማይወጣ ጸ ት ነው የምትሸከሚው። ስለዚህ ልጆችሽ እንዲኖሩ ከፈለግሽ ልጆችሽ እንዳይንገላቱ ከፈለግሽ፣ ሰኢድ ጥሩ ልጅ ነው። ቤት ውስጥ አይበድልሽም፣ ቤት ውስጥ አያስቸግርሽም፣ ቤት ውስጥ አያስርብሽም፣ ቤት ውስጥ አያስጠማሽም። ለልጆች ስትይ ወደ ነበርሽበት ቦታ ብትመለሽ ባይ ነኝ። ለልጆች ስትይ ማለት ነው። ከተመለስሽ በኋላ እሱ ጋር ሆነሽ ተነጋግረሽ አመቻችቶልሽ የሚችለውን ነገር አድርጎ ኢትዮጵያ የምትሄጅበትን መንገድ ያስተካክልልሽና ከእሱ ጋር ሆነሽ ኢትዮጵያ ጊቢ ኢትዮጵያ ከገባሽ በኋላ ቤተሰቦችሽ ጋር ከተገናኘሽ በኋላ የራስሽን ውሳኔ መወሰን ትቻያለሽ። ነገር ግን ከሱ ለመሸሽ ከሱ ለመራቅ ብለሽ ልጆችሽን ይዘሽ ብቻሽን ያውም በባህር ህጻናቶች በህገወጥ በኩል በህገ ወጥ መንገድ ለመሄድ ያሰብሽው ነገር በጣም ስተት ነው። በጣም አደገኛ ነው። እያየሽ ነው። ስንቶቹ በባህር የቀሩ አሉ። ወጣቶች፣ ትልልቅ ሰዎች እንኳን የሁለት ዓመት የሶስት ዓመት ህፃን ልጅ አይደለም እና ትልልቆች ያልቻሉትን መንገድ አንቺ ሁለት ልጅ ይዘሽ ሴት ሆነሽ በዚህ ውሳኔ መወሰንሽ ለእኔ ጥሩ አይደለም። መጨረሻ ላይ ዋጋ ትከፍያለሽ። እንደገና ሁሌም ባይምሮሽ ውስጥ ጸጸት ነው የሚገጥምሽ ብዬ ነው የማስበው። አላህ ክፉን ነገር የያዝልሽ ይሄን ሀሳብሽን ቀይሪ በቃ ካይምሮሽስ አውጪ፣ ሰላም አውሪጅና ለልጆች ስቲ መኖር አለብሽ። እናቶች እኮ ብዙውን ጊዜ የኢትዮጵያ እናቶች እየተጣሉ ከባላቸው ጋር እየተበደሉ እየተመቱ እየተረገጡ ልጆቻቸው ነፍስ እስከሚያውቁላቸው ድረስ ብዙ የቻሉ እናቶች አሉ። የፊታቸው ከለር ሁለት ሶስት አይነት ሆነው ችግር ስቃይ፣ ጥብስብስ አድርጓቸው ለልጆቻቸው ሲሉ ዋጋ የከፈሉ እነዛን እናቶች አስታውሺ። ያውም በሀገራቸው ላይ አንቺ ደግሞ ስደት ላይ ሆነሽ ከአንዳይሉ ሁለት ልጅ ይዘሽ ያውም ህፃናቶች፣ እንዴት ነው ይሄን ነገር የምታስቢው? ለልጆችሽ ብታስቢ አይሻልም? ውድ እህቶቼ፣ እናንተ ምክራችሁን ለግሷት። የሆነ ነገር አላህ ላይ ቀድርና የሆነ ነገር ከሆነች በኋላ ማልቀስ ምንም አይጠቅመንም። እውነቴ ነው። ሰዒድም ይጸጽትሃል። አዩ የምትባይም ተንከሲስ። ስለዚህ አበቃሻቸው አንቺ ነሽ። ይጸጽትሻል፣ እውነት ልሻለሁ፣ ዋጋ ትከፍይበታለሽ። የሞቀ ትዳራቸውን በፍቅር ልጆቻቸውን እያሳደጉ ደስ የሚል ትዳር ነበራቸው። መሀል ገብተሽ ዝብር ቅርቃቸውን አወጣሽ። አሁንም የሆነው ሆኗል። ሱመያ እንደ እህትነት የምነግርሽ ነገር አንቺ ጎበዝ ነሽ፣ ጠንካራ ነሽ፣ ዩቱብም ትሰሪያለሽ ለልጆችሽ ስቲ ትንሽ ጠንከር እስኪሉልሽ ድረስ ነፍስ እስኪያውቁ ድረስ እባክሽ ወደ ቤትሽ ተመለሺ፣ ወደ ትዳርሽ ተመለሺና ሀገር የምትገቢበትን መንገድ ያመቻችልሽ። ምናልባት ኤምባሲዎችም እምቢ ያሉሽ መጣላታችሁን ስለሚያውቁ ሚዲያ ላይ የወጣ ነገር ስለሆነ ተጠያቂ ላለመሆን ፈልገውም ሊሆን ይችላል እና ከባልሽ ጋር በስነ ስርዓት ተነጋገሪ እና ሀገርሽ ገብተሽ ቤተሰቦችሽንም እይ፣ ኢትዮጵያ ልጆችሽን አስቀምጥሽ፣ ከዛ በኋላ እንደፈለ ትልቅ ሽ መሄድ ትቻለሽ። ብቻሽን እኮ ብትሆኚ የትም መሄድ ትቻለሽ። ነገር ግን እነዚህ ምንም የማያውቁ ህጻናትን ያለ ስራቸው ያለ ኃጢአታቸው፣ ለምንድን ነው ይሄን ሁሉ ግፍና መከራ የሚቀምሱት? ለምንድን ነው የሚንገላቱት? አያሳዝኑም? በጣም ነው የሚያሳዝኑት። ወላሂ አንዳንድ ኮሜንታተሮች ደግሞ ቲክቶክ ላይ አይቺ ውሸቷን ነው ምናምን ለዩቲዩብ ብለው ነው ድራማ ነው የሚሰሩት ትላላችሁ። በተለይ የዛሬው ቪዲዮ እስከ መጨረሻው ከሰማችሁት ወላሂ በጣም ነው ያሳዘነችኝ። ሰንዓ ያለውን ቀዋን፣ ቤቷን፣ ሙሉ ነገሯን ሽጣ ነው የመጣችሁ እንደዚህ ደረጃ በዚህ ደረጃ ተዋሻለች እንደ አተዋሽም እኔ ለራሴ እውነት እንደሆነ ነው ታሪኩም አቀው ማለት ነው። እና ሁላችሁም አድርጉላት፣ ኮሜንት ላይ ምከሯት ወላ ዋጋ ትከፍልያለሽ። በኋላ ይጸጽትሻል። ባላደረኩ ትግሬን ባላነሳሁ ነው ምትዩ። እንደ ማንም ተቻችለሽ ሁሉን ነገር ችለሽ ለልጆች ስትይ ወደ ትዳርሽ ተመለሽ። ለልጆች ስትይ እኮ ነው፣ እናት እኮ ለልጆቿ ብዙ ዋጋ ትከፍላለች። እናቶቻችን ብዙ ዋጋ ከፍለውን ያሳደጉን። ያውም ሰዒድ ጥሩ ልጅ ነው። እንደዚህ የሚበድልሽ ሰው እንኳን አይደለም። ቤት ውስጥ እንደዚህ እንትን የሚልሽ አይደለም። በኢኮኖሚም በምንም ቢሆን ደግሞ ራስሽን ትምልሽ ማስተዳደር የምትችይ ልጅ ነሽ። ከሱ የምትጠብቂ ሴት አደለም ስለዚህ ልጆችሽ እንዳይሰቃዩ ችግር ላይ እንዳይወድቁ በረሃ ላይ የሆነ ነገር እንዳይሆኑ ይሄንን ሀሳብ ከአይምሮሽ አውጥተሽ ያለሽበትን ቦታ ንገሪውና ሰይድ መቶ ይወስድሻል። እኔ የኔ ምክር ይሄ ነው። ከዛ ውጭ ግን ምንም ልልሽ አልችልም። ወላሂ እኔ በኋላ አንድ ነገር ቢፈጠር አላህ ላይ ቀድር ምንም አይጸጽተኝም። ምክንያቱም ተናግሬያለሁና ማለት ነው። እና ውድ ቤተሰቦቼ እናንተ እስኪ ተቆጧት። ብዙን ጊዜ ኮሜንት ትከታተላለች ጥሩ አድርጋችሁ እየጻፋችሁ የሆነ እንትን በሏት። ማለት ዛሬ ላይ ንደት ላይ ስለሆነች በጣም የምትወስነውን አታቅም። መጨረሻ ላይ እንደውም በንደት መወሰን ዋጋ ያስከፍላል ምናምን ብላለች። ሽጣ እቃዋን ራሱ ወደዚህ መምጣቷ በጣም ጸጽቷታል። እና አሁንም ቢሆን ወደ ባልሽ ወደ ትዳርሽ ተመለሺ። አንቺ አዩ የምትባይ ሴት ደግሞ አላህን ፍሬና፣ ከህይወታቸው ውጪ። እና ውድ ቤተሰቦች ይህን ይመስላል።